ሰላም የኔ ወደች፣ እንዴት ናችሁ? ደና ናችሁ? በጣም ደና ነኝ እግዚአብሔር ይመስገን። እንግዲህ ትናንትና እንዳያችሁ ፋሲል ለሰብስክራይብ ብሎ የሀይሜን ክብር ዝቅ የሚያደርግ ነገር ነው ያደረገው። በውስጥ መጨረስ እየቻለ ነገር ግን ያስተምራል ብሎ በማሰብ ሚዲያ ላይ በማውጣት እንግዲህ ሀይሜን ክብሯን ዝቅ የሚያደርግ ነገር ነው የሰራው። እውነት ለመናገር ወደፊት ራሱ ትልቅ አሻራን የጣለባ። ምክንያቱም ሀይሜን ክብሯን ስታስጠብቅ ምናምን እንጂ እንዲሁ በይሉንታ ጭራሽ ቀለበት ስታስር በጭራሽ አናውቅም ነበር። ሰው ፋሲል ያደረገው። ነገር ትክክል አይደለም። ለራሱ ለሰብስክራይብ ብሎ ነገር ግን የእሷን ሚስጥር በአደባባይ ማውጣት የለበትም ነበር፣ በሌላ መንገድ መምጣት ነበረበት ብዬ አስባለው። ዞሮ ዞሮ ዛሬ ሀይሚና ቡርኬ ወደ ቡታ ጅራ ይመለሳሉ። እንግዲህ ፋሲል አሁንም ይቅርታ እየጠየቀ ነው። ሀይሚ ግን ይቅርታ አልቀበልም ብላለች። አብሮ ተከትሎ እንዳሄድ አሁንም እየፈራውላት ነው ሳይለቀቅ ያኔ ፋይሉ ሳይዘጋ መሄድ የለባት ብዬ ነው ማስበው። ስለዚህ ቡታጅራ ተከትሎ እንዳሄድ ብቻ ለማሽቃበጥ ለቪዲዮና ለሰብስክራይብ ብሎ ሰብስክራይብም ብዙ ላይ ጨምረለት። ግን የሀይሜን ሚስጥር እንደዛ ዘግዝጎ ማውጣት የለበትም ነበር። በሌላ በኩል ዳኒና ጽጌ እንግዲህ ሰሞኑን ሌላ አለም ውስጥ ገብተዋል። እኔ ግን በጣም የገርመኝ ነገር ጽጌ በዳኒ ሌላ ሰው ጋር ሲሄድ ከሷ ሲል የምትናደደው ነገርስ ዳንም ቢሆን ጽጌ ሌላ ሰው ጋር ስትሆን በጣም ነው የሚናደደው። እንግዲህ ባለፈው መጀመሪያ ሲመጣ ቀለበት የማስረዳት ልጅ አለች ብሎ ነበረ፣ የመጀመሪያው ቪዲዮ ላይ ሁላችሁ አይታችሁት ከሆነ። ስለዚህ ብዙዎቻችሁ ግን ለጽጌ ነው ቀለበት የሚያስረዳ ለሌላ ሰው አይደለም፣ ሰርፕራይዝ ሊያደርጋት ነው። ከወጣ በኋላ ፕሮግራም አዘጋጅቶ በጓደኞቿና ከአብሮች ጋር ሆነው ሰርፕራይዝ ሊያደርጓት ነው። አብሮች ስለሚያቅ ነው ጽጌን ሰርፕራይዝ ሊያደርግ እንደሆነ ስለሚያቅ ነው ዝም ያለው እያላችሁ ነበረ እንግዲህ ጽጌ ጋም ሊሆን ይችላል፣ ወይም ደግሞ ሌላ ሰው ጋም ሊሆን ይችላል። አንዳንዴኮ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላል። አጠገባችሁ ያለን ሰው እኮ አሻግራችሁ አታዩም። በነገራችን ላይ ሌላ ሩቅ ያለ ሰው ነው አሻግራችሁ የምታዩት። ና ይህኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ና እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ እንዴት ናችሁ? ምን አዲስ አለ? እንግዲህ ሳብስክራይብ በማድረግ አበረታቱኝ። ምን እንድላችሁ ፈልጌ ነው፣ ዛሬ አንደኛ በነ ሀይሚና በነ ዳኒና ጽጌ አዲስ ድራማ ጀምሯል። እንደምታውቁት ዳኒ ከወጣ በኋላ ጽጌ ያው እየተንጨርጭረች ነው ማለት ነው። የያዙ ይልቀቁኝ እያለች ነው። አይ ሙሽክላ ከቤድ ፍቅር እኮ ከባድ ነውና ከሀይሚ ልጀምርላችሁ እስኪ። እንግዲህ ፋሲል ፍቅረኛው ነበረ፣ የድሮ ፍቅረኛዋ። እኛ እንደሁም ፍራንክ ነው ብለን ነበር፣ ነገር ግን ፍራንክ አይደለም በጣም ያሳዝናል። እውነት ነገር ነው እና ይሄን መረጃ እንግዲህ በውስጥ መጨረስ እየቻሉ ፋሲል አምጥቶ አደባባይ ላይ ያጋልጠዋል ማለት ነው። በራሱ በዩ በብሩክ በውስጥ መጨረስ እየቻለ ነገር ግን አደባባይ ላይ አውጥቶ አምጥቷል ማለት ነው። ምን ያስተምራል አሁን? እንደው ምን ተማረን አሁን ከዚህ ጭቅጭቅ? እኔ ምንም የተማርኩት ነገር የለውም። እንዲሁም ሀይሚ ወርዳብኛለች። ከብሩኬ ሌላ ቀለበት ታስራለች ብዬ አላስብም። ከዚህ በኋላ የሆነ ጊዜ ጸብ ይፈጠር እንግዲህ ማለት ነው። ከዛ በኋላ ሀይሜን ሰው እንዴት እንደሚቀጠቀጣትን። ድሮም ብሩኬን አትወዶም፣ ለጥቅም ነው የቀረበችው። ያኔ ኮ ከሱ ጋር ሆና ቀለበት አስራ ነበር። ድሮም የሆነ በቃ ብዙ የስድብ ናዳ ሊወርድባት ይችላል፣ ከዚህ በኋላ ሌላ ጊዜ የሆነ ጸብ የሆነ ነገር ቢፈጠር። ስለዚህ ፋሲል ያደረገው ነገር ምንም አያስተምርም። እኔ ሀይሜ ብሩኬ ወድ እንደሚዋደዱ ማናቃለን፣ እንደማይለያዩ እኮ እናቃለን

እኔ ብሩኬን ትዕግስቱን አድንቄለታለሁ። ለሀይሚ ያለውን ቦታ አውቀናል፣ በፊትም እናውቃለን። ሀይሚ እንደሚወዳት እንዴ ከሌላ ሰው ሲመጣ እንዴት እንደሚንጨረጨር ያኔ ከፍጹም ጋር በብዙ ፍራንክ እነሱ ተፈታትነዋል። በቃ እንደሚዋደዱ እንደማይለያዩ ተፈታትኖ ራሳቸው አውቀዋል። አሁን ከዚህ ሁሉ ነገር ካለፈ በኋላ አንተ ማን ፈታኝ ያደረገ ከአንድ አመት በኋላ አንተ ፈታኝ አስተማሪ ሆኖ የመጣኸው እንዴት ነው? እንደዛ ሊሆን የሚችለው ምንም ጥያቄ የለውም። አንተ የመጣህ ለቪዩና ለሰብስክራይብ ነው። በቃ ጠግተህ እንደ ልክ እንደ ሜሪ ማለት ነው። ሜሪ አሁን መታ አብረሽ እና ሩታን አጣልታ ከዛ በኋላ የራሷን ቻናል ከፍታ መጣች ማለት ነው። ልክ እንደሷ ነው፣ እኔ ብዬ ማስብ አንተር ማለት ነው። አሁንም ቢሆን ሜሪን ያተመቸኝም፣ ምክንያቱም ከትልቅ ሰው የማይወጣ ቃል ነው ስትናገን የነበረ አብረሽ። እንደዛ ነው ስትገለፍጦ የነበረ ይሄ። በእርግጥ መጥፎ ቃል ከአንደበቱ ብዙም አልወጣም። እንደ ጸብም ሞክረው ነበር። ነገር ግን የእውነት አስረው ከሆነ እሷ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ናት፣ ብዙ ሰው ይወዳታል ምናም። እንደውም ለማስጠላት ነው የሚመስለኝ የመጣው እንጂ እንደው የእሷን ሚስጥር ለማውጣት ብዙ ሰው ስለሚወዳት ክብሯን ትጠብቃለች፣ ጉብዝና ስለምንላት እኛ ለእሷ ያለን ቦታ ዝቅ እንዲል ነው የመጣም ይመስለኝ እንጂ ማስተማር ፈልግህ አይመስለኝም። ምክንያቱም ይሄ ያለፈ ነገር ነው ምናምን። በውስጥ መጨረስ እየተቻለ እሷ በጣም ነው የተናደደችው ሶሻል ሚዲያ ላይ በመውጣቱ በቃ ይቅርታ ቢጠይቅም በተለይ ደግሞ በራሶ ቻናል ሲመጣ በቃ እንደዚህ ማድረጉ ሀይሚን አናዷታል። ገብቷችኋል? የእሷን ክብር ማስነካቱ ዝቅ ማድረጉ እንደዚህኛን ጠብቃትም ይህ ነገር ሚስጥር እንዲወጣ አትፈልግም ነበር። ነገር ግን ፋሲል አስተምራለው በሚል ሰበብ እንግዲህ ሚስጥሯን አውጥቶ ብዙ ሰው ሌላ አመለካከት እንዲኖረው አድርጓል። በእርግጥ ማንም አይጠላትም የምትወደር ልጅ ናት፣ ቆንጆ ልጅ ናት። ግን ሀይሚ እንደዚህ ታደርጋለች ብዬ በጭራሽ እኔ አስቤውም፣ አለሚውም አላቅም። መኪና ነበረው ሊሸኘኝ ሄደ። ከዛ እንደዛ እንደዛ እንደዛ የማያሳምን ነገር ነው። ዞሮ ዞሮ ያማለያ መታረቃችሁ በጣም ደስ ይላል። ነገር ግን ፋሲል በውስጥ መጨረስ ነበረበት እንጂ እዚህ ጋር መጥቶ መናገር የለበትም ነበረ። ቻናል ለመክፈትም ቢሆን እሷን ቢጠይቃት፣ እንደዚህ ማድረግ ፈልጌ ቻናል መክፈት ፈልጌ ነው ወይ ወንድሜ ነው ምናም ብለሽ ቻናል ክፈችልኝ ብላት በእርግጠኝነት ሀይሚ ትከፍተለታለች። ዝም አትለው፣ እምቢም አትለው። ነብሩክም ይህ ብዙ ሰው እንትኖችን ከፍተው ሰጥተው አለኝ እና ፋሲል አመጣጡኔ ሊያስተምር ወይ ለሀይሚ ሊጠቅም ሳይሆን ሲመስለኝና ስገምት ለራሱ ለራሱ ጥቅም ብሎ የእሷን ክብር ነክቶ ነው ሰብስክራይብ የሰበሰበው ብዬን ማስበው እንግዲህ ትናንት ይቅርታ ጠይቋል እንዲያ። አሁንም የጨነቀኝ ነገር እንደው ታውቃላችሁ፣ ቡታጅራ እየተከተለ እንዳሄድ አሁን እንግዲህ በዓል ነው ነገ ከነገ ወዲያ እነሱ ወይ ዛሬ ወይ ነገ ይሄዳሉ። ስለዚህ አብሮ ተከትሎ እንዳሄድ ብቻ ነው። ኔ በፈረው ወደዛ ሄዶ አሁንም ይቅርታ እያለ እዛ እንደንጀላጀል በቃ ከዚህ በኋላ ከህይወታቸው ቡጣ በቃ ትፈልጋትም አደለ። ይቅርታ ጠይቀሃል ተከፍቶልሃል። ከዚህ በኋላ አብሮ እንድንሰራ ፈልጋለሁ ምናምን ምናምን እያለ ነው። ወይም ደግሞ ሲመስለኝ ደህና ሰው መስሎ ችግር ሊፈጥር ይመስለኛል። ይቅርታ ጠይቁ ከዛ ችግር ሊፈጥር ነው የሚመስለኝ ሌላ ችግር አውቁ ማለት ነው ሰላም የሆነ መስሎ ሌላ ችግር እየፈጠረ የራሱን ቢዝነስ ሊሰራ ይመስለኛል አንዳንዴ ሳስበው ማለት ነው ዞሮ ዞሮ እኔ ፋሲል ያደረገው ነገር አልተመቸኝም ይቅርታ አድርጉልኝ እኔ እንደዚህ ሚስጥር አውጥቶ ከዛ ደግሞ በራሱ ቻናል ሲመጣ በተለይ ለጥቅም እንደሆነ ገባኝ ገብቷችኋል የእሷን ክብር ዝቅ አድርጎ ማንም ሰው ከኋላ የሚያሳልፈው ታሪክ አለ ሚዲያ ላይ የሚያወጣውም የማያወጣውም ብዙ ሰዎች የማያወጡት ከኋላ ብዙ ታሪክ አለ። ስለዚህ የማይወጣ ነገር ማውጣት የለብህም ነበር። ቢሆንም ግን ይሁን። ለማንኛውም ብሩክ፣ ዋናው ነገር ብሩክ አለማኩረፉ ነው፣ ለሀይሚ ቀርታ ማድረጉ ነው። በቃ ብሩክ ምርጥ ሰው፣ ማርያም ምርጥ ሰው ነው። በቃ መቼም አይተዋትም ብዬ አስባለሁ፣ ሀይሚን ይህን ነገር ካለፈ በቀላሉ ከዚህም በኋላ ከሀይሚ አይለይ መለየት አይፈልግም። በሌላ በኩል ነዳኒና ነጽጌ ናቸው። ጽጌ እንግዲህ እየተንጨረጨረች ነው፣ እንዳያቸዋት እየተናደደች ነው። ሌላ ሴት ጋር ነው ሄደ፣ ያለች ነው። እኔ እኮ ፍቅረኛ ሻ አይደለም፣ ለምንድነው የምትናደጅ? ሀላፊነት አለብኝ ምናምን ምናምን። ግን ስለምትፈልገው ነው፣ እርግጠኛ ነኝ። ዳኒን ትፈልገዋለች። በእርግጥ ወዳለሁ ብሎ ነበር እሱ አልቀበላት ብሎ ነው እንጂ እሱም ይወዳታል። ከሌላ ሰው ጋር ሲያት ለምን ይናደዳል? ዞሮ ዞሮ ዲጄሊ ጋ ነው ጽጌ ጋ ነው ወይስ ሌላ ሴት ናት? ራሱ በራሱ ቻናል ይዞልን ይመጣል ብዬ አስባለሁ። እኔ ግን ሌላ ሴት ጋር ነው ይመስለኝ። ጽጌ ጋር አይመስለኝም፣ ምክንያቱም ከአሁን በፊት ፍቅር ጥያቄ አቅርባለታለች አልተቀበላት፣ ምናም ምናምን በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላል። ዞሮ ዞሮ ዳኒ እንግዲህ ዛሬ የራሱን ያለውን ነገር ያሳየን ይሆናል ወይ ሌላ ፍቅረኛ ያመጣል ወይ ከዲጄ ሊጋ ይመጣል ወይም ደግሞ ጽጌን ሰርፕራይዝም ሊያደርጋት ይሆናል። እንግዲህ መጀመሪያ ሲመጣ ቀለበት ማስረላት ልጃለች ሲል ጽጌ በጣም እየተናደደች ነበር። እኔ ግን ዳኒ እንደዚህ እየወደደች ላንተ ትልቅ ቦታ እያላት አትናደድም እኮ ሌላ ሰው ጋር ብትሄድ፣ ባትወድ ኖሮ እኔ ሌላ ሰው ጋር ከሄደ የምር ዳኒ በጣም ነው የምታሳዝነው። የምር አጠገብ ያለውን ሳታይ ነገሩ ባለፈው ጽጌ ያለች የሩታን ወደድኩ ብሎ ሲንጀላጀል ነበረ። ነበር አብረሽ እዛ ቤት ያስወጣው። እንግዲህ ያው ይፈራል ይመስለኛል፣ ዳኒን ይፈራዋል። ይፈራዋል ስላችሁ ሩታ ጋር ተነኩሳል። አያም ነው ይመስለኛል። ዞሮ ዞሮ ዛሬ የምናየው ነው ይሆናል መጨረሻው።